ብሉይ ኪዳን 5500 ዘመን ሲፈጸም ደግሞ በሐዲስ ኪዳን ያ በትንቢተ ነቢያት የተነገረለት ይወርዳል ይወለዳል የተባለው መቶ ከድንግል ከስጋዋ ስጋ ከነሷ ነፍስን ነስቶ በፍጹም ተዋህዶ ስግው የሆነበት ያ የተናፈቀው የተወለደበት ማለት ነው። መጻሕፍተ ሊቃውንት ማለት ደግሞ ያ የተወለደው እንዴት ተወለደ ብለው ከሱ ቀጥለው የተነሱት ሊቃውንት፣ ጌታ ስራውን ጨርሶ ሲያርግ ከሱ ቀጥለው የተነሱ ሊቃውንት እንዴት ነው የተወለደው በውኑ ሲዋሃድ ስጋን ሲጓሃድ ምልክ ነው ቀርቷልን? ስጋ ስመለኮትን ሲጓሃድ ስጋነቱ ቀርቷልን? እንዴት ነው ተዋህዶ ብለው የተራቀቁበት መጽሐፍተ ሊቃውንት ሀሳበ ሊቃውንት ይባላል። የሊቃውንት ሀሳብ የሊቃውንት መጽሐፍ በመባል ይገለጻል ማለት ነው፣ ይገለጻል። ከዚያ ደግሞ መጽሐፍተ መነኮሳት የሚባለው አራተኛው ጉባኤ ደግሞ ሕይወት ነው። ያ የተወለደው እንዲያ ከሆነ የተጸነሰው እንዲያ ትሁት ሆኖ አምላክ ሲሆን ራሱን ዝቅ አድርጎ መጦ ከበጎች በረት መጦ ካደረ ከእንስሳት ጋር አብሮ ዝቅ ካለ ህቅ አቅሰጽቆም መለይክቴ ከተባለለት። ስለዚህ እኔም ከዚህ በኋላ እኔም ከዚህ በኋላ እሱ እንዲያ ከሰማይ ወርዶ መጥቶ ትሁት ሲሆን ትሁት ሲሆን መውረድ የሚለው በሊቃውንት አነጋገር ሌላ ትርጉም ቢኖረውም ለእናንተ በሚገባችሁ እንዲያ ትሁት ሲሆን እኔ ግን ዓለምና ጣዕሟን እየመጠመጥኩ እንዴት ከእግዚአብሔር ተለይቼ እቀራለሁ በማለት በማለት መንነው ነው ዓለምን ንቀውና ጠቅጥቀው በባእትደው የሚከተቱት። ያ ህይወት ደግሞ እንዲያውኖ የኖሩት የአባቶቻችን መጽሐፍ መጽሐፍ ተመነኮሳት በመባል ይታወቃል፣ ወይም የመነኮሳት መጽሐፍ በመባል ይታወቃል ማለት ነው። ስለዚህ ቤተ ክርስቲያን ብሉያት ማለት ትንቢቱን፣ ሀዲሳት ማለት ልደቱን፣ ሊቃውንት ማለት የልደቱን ነገር፣ መነኮሳት ማለት ደግሞ እንዲ ለተወለደው ዘውዳቸውን፣ ቆባቸውን ምንድነው ይሄ የዓለሙን ዘውድ የዓለሙን አክሊል አውልቀው የክርስቶስን አስኬማ ተሸክመው ስለአማን መነኑ ሰማት አእማ ለዛ ዓለም ወከአው ደሞሙ በእንተ እግዚአብሔር የተባለላቸው ልክ እንደነዚህ አባቶች ያ መጽሐፍ ተመነኮሳት ላይ የተመዘገቡት ህይወት ይባላል እና ይህንን አምልታ ስፍታ ዝም ብሎ የሆነ ቀን በተገለጸልይ በመዝለል ሳይሆን የምታስተምር የያዘች የጠበቀች ቤተክርስቲያን አለች። ስለዚህ ቤተክርስቲያን ታረማለች። እናንተ በማረም አትድከሙ። ቅድም ቀሲስ እንዳሉት ሌላ ስራ መፍጠር ላይ ብታተኩሩ አሁን በተለይ በውጭው ዓለም እንደሰማሁት ከሆነ እንጨትም አንሳትም ድንጋዩንም እንዲያው ትንሽ ነገር ከተገኘች ገንዘብ ይሆናል እና እሱ እሱ ላይ መፍጠር ጥሩ ነው። ስለ ሰው ምንድነው አንድ ሊቅ ሲናገሩ ስለ ፈታሃት ሚስት ወይም ስለ ፈታሹ ባል መረጃ መሰብሰብ ምን ይሰራል ብለዋል። እና ስለ ቤተክርስቲያን እለት እለት መረጃ እየሰበሰቡ ቤተክርስቲያንን ያዋረድሁ መስሎን ራሳችንን ከምናዋርድ ምንድን ምንድነው በውጭ አነጋገር ሰዓት ወርቅ ነው ነው የሚባለው። የቀምጣችሁ በማይመለከታችሁ ጊዜያችሁ መዳብ አታደርጉት። አንዱ እሱ ነው። ሁለተኛ የምታምኑትን ስበኩት። እስኪ የምታምኑትን ሳትገልጹት የማታምኑትን ስታወሩት ዘመናችሁ እንዳያልፍ ስለምታምኑት ነገር አስተምሩ። ከዚያ በኋላ ሰው መሆን ትጀምራላችሁ። እንዲሁ በፈለጋችሁት አረዳድ የሚሆን መጽሐፍ ቅዱስን ደጋግማችሁ አንቡት። እዩት፣ እዩት፣ ምናልባት እዩት የሆነ ቀን የመመለስ ጊዜ ታገኛላችሁ ብዬ አስባለሁና፣ ቤተ ክርስቲያን እንደው ይህ ዘመኑ ጅል የተንጀላጀለ የሆነ ሁሉም ዝም ብሎ ስልክ ያለውን መምህር ነው፣ ሁሉም በቃ የራሱን ቅድም እንዳልሁት ከፍ ከፍ የሚደረግበት ተው ብሎ ማንም ማንም የማያሰማበት የአስተዳደር መዋቅራዊ ሂደቱ የላላበት ዘመን ስለደረስ ነው እንጂ የመጣላትን ሁሉ የምትሸከም የተቆፈረች ጉድጓድ አይደለችም ቤተክርስቲያን። ጉርጓድ ቢኖራትም የምትሸከምበት ግን ደግሞ ወንፊት አላት። እያጠለለች ነው የምትፈልገውን ነው የምትረከብ እንጂ ያገኘችውን የምትረከብ አይደለችም። ስለዚህ መጻሕፍት ታሪካዊ ናቸው ወይ መጽሐፍ ቅዱሳዊ ናቸው ወይ ቤተ ክርስቲያናዊ ናቸው ወይ ብላ በሶስት መመዘኛ መዝና ከዚያ አማን በአማን ብላ ትረከባለች ማለት ነው። እንኳን ሌለውን ራሱን የእመቤታችን ተአምር እንኳን የተረከብንበትን በትርጓሚያችን ስንማር ማለት የእመቤታችን ቅዳሴ የተረከብንበትን ደገኛ ቅዳሴ መሆኑ ከእሳት ተጥሎ በዳሄና ወጦ፣ ከውሃ ተጥሎ ውሃም ሳያበሰብሰው ወጦ፣ ከህሙም ላይ ተጥሎ ህሙም ፈውሶ፣ ሙት ላይ ተጥሎ ሙት አስነስቶ፣ ይህስ አማን በአማን ተብላ ነው ቤተክርስቲያን የተረከበች። እንዲህ ነው የምታመጠው። ለምን ወርቅን በእሳት እንዲፈትኑት የእኛ ቅዱሳት መጽሐፍትም ወርቆቻችን ስለሆኑ በመከራ አልፈው ነው አማን በአማን ብለን ልንረከባቸው ምንችል ለማለት ነው። ቀሲስ እንዲ ስናየወት ትንሽ ሀሳብ ለመጨመር ያክል ነው እንግዲህ። መምር በረከት እንኳን ደህና መጡ። አዳምሻ ሌሎቻችሁም ሰላም ብያለሁ። እግዚአብሔር ያክብርልኝ ቃሌዎት ያሰማልን መምር የፍሬም እግዚአብሔር ይስጥልን። ቆንጆ ነው መምር በረከት ይቀጥሉ። እንኳን ደህና መጡ እናናአዳም ሳይተኛ አይቀርም። እንዴት አሉ መምር እግዚአብሔር ይመስገን። ኤፍቱኒ ቀሲስ መምህር ፍሬም ጤና ይስጥልን። እንዴት አደሩ? አይቲ ያለው ከይበሉት። ቀሲስ አይ ደጋግሜ ብዬዋለሁ። አሁኑ ጫን ያለው ነው። እስመራቀ የፈራይ ኳለ ወንወምኩ ነው እስመከ አይ ወንወምኩ እያለ ነው። እስኪ መምህርክ በረከት ይቀጥሉ እሺ ከዚህ ሳይ እንደው ስናያችሁ እንደ መምህር የፍሬም ሰላም እንበላችሁ ብለን ነው እንጂ ከተነገረው ብዙ የምንጨምረው ነገር ኑሮ አይደለም። እኔ በጣም ሊቃውንት አባቶችን የቤተክርስቲያን አባቶችን ማመስገን ይገባናል። እንዲህ አይነት ስራ መስራታቸው ያው ስራቸው ነው፣ በእርግጥ ስራቸው ነው የተሰጣቸው ኃላፊነት ነው። መምህር ማለት እንደዚህ የሚለይ ሰንስ ያለበትን ነገር የሚያወጣ የሚተረጉም የሚያስተምር እረኛ ነው። እንግዲህ ቤተክርስቲያን እረኞቿ ናቸው ይህን ስራ ይሰሩት በጣም ጥሩ ነገር ነው። በሌሎችም እንዲህ አይነት ችግር ባለባቸው መጽሐፍት ይቀጥላል ብለን በትልቅ ተስፋ ነው የምንጠብቀው። ይሄ የቤተክርስቲያን ቴዎሎጂውን ስናየው ቤተክርስቲያን ለምሳሌ ቅድስት ነች ስንል ቤተክርስቲያን ውስጥ ኃጢአት የሚሰራ የለም ማለታችን ነው ንጽህት ነች። ቅድስት ነች ስንል ቤተ ክርስቲያን ውስጥ ምንም አይነት አጥያት አይሰራም። ምንም አይነት በደል አይሰራም። ከካህኑ ጀምሮ እስከ ምዕመኑ ድረስ ምንም አይነት ስህተት የለም። ምንም አይነት በደል የሚበድል ሰው የለም ማለታችን አይደለም። ታዲያ ምንድን፣ እንዴት ነው ቤተክርስቲያን ቅድስት የምትባለው? ታዲያ ምዕመናኖቿ ካህናቶቿ ሊበድሉ የሚችሉ አጥያት ሊሰሩ ሊያጠፉ የሚችሉ ከሆኑ ቤተ ክርስቲያን ደግሞ እነሱን ሁሉ የያዘችውን አሳለ እንዴት ነው ቅድስት የምትባለው ንጽሕት ቅድስት የምትባለው ብለን ብንጠይቅ፣ ቤተ ክርስቲያን ኃጢአትን የማጥፋት የመደምሰስ በዚህ ችግር ያሉ ምዕመናኖቿን የማውጣት ጸጋ ስላላትም ነው ቅድስት፣ መድኃኒቱም ከሷ ጋር ስላለ ነው። ኃጢአት የሚሰራውን የንስሐ በንሳ አጥባ በስጋ ደግሞ ቀድሳ እንደገና ንጹ ታደረገዋለች። ስለዚህ የመቀደሻ የመቀደሻው ጸጋ እሷ ውስጥ ስላለ ነው ቤተክርስቲያን ንጽሕት፣ ቅድስት የምንላት እንጂ ቤተክርስቲያን በቅዱሳ ንብረት በሰማይ ባሉ ቅዱሳ ንብረት ሩጫቸውን በፈጸሙ ቅዱሳ ንብረት በኩል ብቻ ካልታየች በቀር በምድር በኩል እንደው ሁሉም ሰው ንጹህ ነው፣ ቅዱስ ነው ብለን አይደለም። ቤተክርስቲያን ቅድስ ስንል ግን መቀደሻ ኃይል፣ ጸጋ፣ መንፈስ ቅዱስ አለ፣ እነዚያ ምእመናን የሚቀደሱበት የሚነጹበትና ወደ ጥምቀት ጸጋቸው፣ ወደ ቅድስናቸው የሚመለሱበት ጸጋ ራሱ ቤተክርስቲያን ውስጥ አለ እያለ ነው። እንደዚሁም ቤተክርስቲያን አትሳሳትም፣ ቤተክርስቲያን የእውነት አምድና መሰረት ነች ስንል እንዲህ አይነት ነገሮች በስርዋጽ መግባት አይችሉም ማለታችን አይደለም። ይገባሉ። በዘመናት ሁሉ ይገባሉ። ቤተ ክርስቲያን እኮ እንደዚህ እየሾለኩ እየገቡ ሰዎች በስርዓት እያስገቧቸው የሌለ ታሪክ እየጨመሩ፣ በተለይ በተለይ ታሪክ ነክ ባሉ ነገሮች እነዚህ መጽሐፍት አንዳንዶቹ፣ ሙሉ መጽሐፍት አንዳንዶቹ ደግሞ ከመጽሐፍት የተወሰነ እየተቆነጣጠቡ እየገቡ ስታስወጣ ነው የኖረችው። እና ቤተ ክርስቲያንን የማተሳሳት የእውነት አምድና መሰረት የምንላት ይህንን የመለየት ስልጣንና ይህንን የመለየት ኃይል ስላላት ነው፣ ጸጋ ስለተሰጣት ነው። ይኸው መምህራኖቹ አሳዩ እኮ በቃ መለየት ይችላሉ፣ አጥንተው መርምረው ይሄ ከቤተ ክርስቲያን በዘመናት ሁሉ ከጸነው አስተምሮ አንጻር ከሐዋርያት ዘመን ጀምሮ እስካሁን ድረስ ያለው ከሌሎች አብያተ ጋር ከምንጋረው ኦርቶዶክሳውያን እና ታቤተ ክርስቲያናትን በጋራ ከምንጋረው ከጸናው የቤተ ክርስቲያን አስተምሮ አንጻር ተመዝነው ከኦርቶዶክሳዊ አስተምሮ አንጻር ተመዝነው ችግር ያለባቸው ከሆኑ እንደዚህ ይስተካከላሉ። ስለዚህ ማስተካከያዋን በእጃዋ ነው ነው። እንደዚህ አምልጠው በዝሯጽ የሚገቡ ነገሮች ቤተ ክርስቲያን የምታጠዳበት የምታስወጣበት ስልጣኑም እውነቱም መለያ መለያ መለኪያውም አላት። ነው አስተምሮ ነው፣ አስተምሯ መለኪያ ነው። እና እነዚህ መጽሐፍት የተገመገሙት እኮ በኦርቶዶክስ አስተምሮ ነው እንጂ በፕሮቴስታንት አስተምሮ አይደለም። እንደ አባቶቻችን ይህንን መጽሐፍ ችግር አለበት ብለው ሲለዩ ሲያወግዙ በጀስቲፊኬሽን ባይ ፌዝ አሎን ለክተው ነው እንደ ያወገዙት ወይ? ቅዱሳን አያማልዱም፣ ለቅዱሳን መታሰቢያ ማድረግ አያስፈልግም ብለው ነው እንዴ? ቅዱሳንን ማሰብ መታሰቢያቸውን ማድረግ አያስፈልግም፣ የእነሱን ምልጃ መጠየቅ አያስፈልግም ብለው ነው እንዴ? ዮሐንስ መጥምቅን ገድሉን መናገር መታሰቢያውን ማድረግ አያስፈልግም ብለው ነው እንዴ? ዮሐንስ መጥምቅ አያማልድም በምልጀው በተረዳይነቱ ህሙማንን አይፈውስም ብለው ነው እንዴ? በዚህ መለኪያ ነው እንዴ መጽሐፉ የተለየው? ኧረ በፍጹም መጽሐፉ የተለየው እኮ በኦርቶዶክስ አስተምሮ ተለክቶ ነው። በኦርቶዶክሳዊት ቤተክርስቲያን አስተምሮ ተለክቶ እንጂ በፕሮቴስታንት አስተምሮ በተሐድሶ አስተምሮ ተለክቶ አይደለም። ስለዚህ ቤተክርስቲያን በራሷ መስፈርት ነው እንደዚህ የምታደርገው። በራሷ መስፈርት ለይታ ለዚያ ነው እኛ በቤተክርስቲያን አስተምሮ እንነጋገር የምንለው እሱ የታወቀ ነው። መጽሐፍት ሁሉ የሚመዘኑበት የሚለኩበት ነው። ቅድም መምህራችን መምሬ ፍሬም እያሉ ነበር። በጉባኤ የሚሰጥ መምህራን የሚመረቁበት ትምህርት አለ። እነዚህ መምህራን ሌሎቹን መጽሐፍት ሁሉ የመስፈር ሌሎችን መጽሐፍት ሁሉ የመለካት ስልጣን አላቸው። ለምን እነዚህ መጽሐፍት ትርጓሚ የላቸው? እንደ ሃይማኖት አበው እንደ መጽሐፈ መነኮሳት እንደ አዲስ ኪዳን እንደ ብሉይ ኪዳን አምስት መቶ ስድስት መቶ የገድል መጽሐፍት ትርጓሜ ሊሰራላቸው አይችልም። ስለዚህ ቤተ ክርስቲያን ምንድ ነው የምታደረገው? ትርጓሜ የተሰራላቸው በትርጓሜ ትምህርት በቅተው በተመረቁ በሊቃውንት መጽሐፍት፣ በአስራው መጽሐፍት፣ በአዲስ ኪዳን፣ በብሉ ኪዳን መጽሐፍት በቤተክርስቲያን አስተምሮ በጉባያት በሶስቱ የቤተክርስቲያን ዓለም አቀፍ ጉባያት በጥንታውያን ቀኖናዎች የተወሰነውን ሁሉ ጠንቅቀው በመነኮሳት መጻሕፍት በዓለም ሁሉ የተቀባይነት ያላቸው መጻሕፍት አሉ። እነሱን ሁሉ አጥንተው ጠንቅቀው በዓለም አብያተ ክርስቲያናት የታወቁ መምህራ እነ ቅዱስ ቄርሎስን እነ ቅዱሳት ናቴዎስን እነዚህን ሁሉ ያጠኑ የመረመሩ በቃላቸው የያዙ በልባቸው የያዙ ሐተታቸውን የተማሩ ትርጓሚያቸውን የተማሩ መምህራን ሌሎቹን መጽሐፍት ሁሉ የመስፈር የማየት የመለካት ሕጸት ሲኖርባቸው ደግሞ አይ ይህ ችግር አለበት ይስተካከል የማለት ስልጣን አላቸው። በትርጓሜ መምህራን የሚመረቁባቸው ትምህርቶች ትርጓሜ የሌላቸውን መጽሐፍት የመመርመር ስልጣን ይሰጣቸዋል። በእነሱ ነው የሚሰፈሩት ማለት ነው። ስለዚህ መምህራን እንደዚህ ነው ያደረጉት። እንግዲህ እነዚህ ሁሉ መጽሐፍት ጊዜ ይፈጃሉ። በእርግጥ ቤተክርስቲያን በጣም ብዙ መጽሐፍት ስላሏት እነዚያን ሁሉ ማጥናት መመርመር፣ ማየት ጊዜ ይፈጃል። ደግሞም ምንድነው የማያዳግም ሁለት የሶስት የማያዳግም የጥንቃቄ ስራ ነው የሚሰራው እና ጊዜ የሚወስድ ይመስለኛል። ግን ችግር የለም ጊዜ ይውሰድ። ምክንያቱም አንድ አስር ዓመት አንድ ሰባት ስምንት ዓመት ኤርሚያስ ይኸው እንደዚህ እንትኑን ምናምን ኤርሚያስ ምን አገባው? እኛው በጉያችን ታቅፈን የምንራቸው እልፍ እያሉ ኤርሚያስ ምን አገባው? ስለዚህ ገድላት ሲታሰብ፣ የገድል ጉዳይ ሲነሳ፣ የገድላት ጉዳይ ሲመረመሩና ሲመለከት ስንመለከት የምናነሳቸው እጅግ በጣም ጸያፍ የሆኑ ስብዕናዎችና ማንነቶች ከኦርቶዶክስ አቤት ተዋሕዶ ቤተክርስቲያን የወጡ አካላቶች እነሱን ማስታወስ ስለሚገባ እንጂ ያን ያህል ስፍራና ቦታ መስጠት አስፈላጊ ሆኖ አይደለም። ሌላኛው እንግዲህ የምናነሳው ነገር ይኖራል።

እሄዳለሁ እንግዲህ፣ ከሰሞኑ ደግሞ በጣም መነጋገሪያ የነበረው የአበበ ጉልላት ጉዳይ ነው። የአበበ ጉልላት ጉዳይ ኦረዲ የተዘጋ ይመስለኛል ይመስላችሁ። ብዙ ማረጋገር ምናምን አያስፈልግም። በዛም በዚህም በኩል ያለው ወሬ ወሬ ነው። ወሬ አይ ወሬ የሚባለው ወሬ አይ ወሬ ብላለና፣ ምንም የሚጠቅም ነገር የለው። ወደ ውይይት ብትመጡ ደስ ይለኛል። ወደ ውይይት ወደ ዲ ቤት ወደ ንግግር እ ወደ ንግግር ዲ ቤት ወደ ዲ ቤት ምን ታስባላችሁ? ወደ ትክክለኛ ወደ መጽሐፍ ወደ እውነት ወደ ሰዎቹን ወደሚያንጽ ወደ ትክክለኛው መንገድ። ረፍ ሚኪ ረፍ ሚኪ ነው ያልሺው ለምን ለምን እንደማርፈው እሬ ፊል ያ በበጉላት ጉዳይ ቀጥል ነው ቀጥሏል። እኔ እኔ ማስቆሞ ነው ማስጀምረው እኮ አይደለም። ቀጥይበት መቀጠል ይቻላል። እንደ ጥሟቸዋል ቀጥሉ ሄዱበታ ምን ችግር አለ። እና እኔ እኔ ቤት አይቀጥልም ነው ያልኳቸው። ባይቀጥል አሪፍ ነው። እኔ ሀሳብ እ እሱን ማንሳት ነው ቅዱስ ቁርባን በቅዱስ ቁርባን የተዋሸው ማን እንዲያምንልህ ነው? ማን እንዲያምንልህ ነው? በቅዱስ ቁርባን የተዋሸውን ጉዳይ ልታነሳ የምትፈልገው ይዘጋ። እንደዛ ከሆነ አሪፍ ነው። ዲቤት ዘግተነዋል፣ አልቋል። ዲቤት ተደርጓል እንዴ ባበበ ጉላት ጉዳይ ዲቤ የተደረገ እንዴ ሚኪ መጽሐፍ ማንበብ